እሺ ግሴ፣ በጣም ደስ ይላል። አሁን ኑሮህን አዲስ አበባ አድርገሃል ማለት፣ ከዚህ በኋላ አዲስ አበባ ነው የምትሆነው ወይስ የመመለስ ሀሳብ አለ ወደ ክፍለ ሀገር? እቅዳለኝ ጊዜ የመኖር በጣም ደስ ይላል ግሴ። እንግዲህ አሁን ማስታወቂያ ላይ እያየህ ነው፣ በብዛት ማስታወቂያዎች ትሰራለህ። ጥሩ ነው፣ በጣም አሪፍ ነው፣ ይበል የሚያስብል ስራ ነው እና አሪፍ ነው። ተቀባይነቱ እንዴት ነው? ማህበረሰቡ እንዴት ነው እየተቀበለ ያለው? እና ደግሞ ልክ ማስታወቂያዎችን ለመስራት በምትሄድ ሰዓት ሰዎቹ በአካል ሲያዩ ያለው ተቀባይነት እስኪ ስለ እሱ ብትነግረኝ የቤተሰብ ያክል ነው የሚሰማቸው፣ ያቅፈዋል፣ ይደግፈዋል፣ ፎቶ ይነሳሉ አብረው ምናምን። ደግሞ ፈቃደህን ይጠይቃሉን ፖስተው ወይ ምናምን ይሉሀል። በቃ ሬስፔክታችሁ በጣም ተመችቶኛል። ደስ የሚል ድባብ ነው ያለው። ዋኙነትም እንደዚ ሆኑ ነው፣ ደስ የሚል ድባብ ነው። ማስታወቂያዎቹን እየሰራሁ ነው፣ ሰዎች እየፈለጉኝ፣ እኔም እንዳልኩህ ከኮንቴንት ጋር ይህ ማህበረሰብ የሚነቀፍ ነገር ስለሌለው እነሱም ፈልገውኝ፣ እኔም አብረው ስራ እየሰራሁ እገኛለሁ። በጣም ደስ ይላል። በዚህ አጋጣሚ እስኪ መንገድ ላይ ማለት እንዴት ነው የምታሳልፈው? አሁን እንደዚህ ለብሰ ነው የምትወጣው ማስታወቂያ ስትሰራ እና ከማስታወቂያ መልስ፣ አሁን በዚህ ልብስ ስለሆነ የምትታወቀው ሰው ይህንን ልብስ ለብሰ መንገድ ላይ ሲያገኝህ ምን ይሰማዋል? ምን ይልሃል? ማትረሳው ገጠመኝ ካለ? ይችን ሸሚዝ ለብሸ ከሆነ ሰፍ ነው የሚል ያውቁኛል፣ ምናምን ይዙኛል፣ ምናምን ሌላ ልብስ ግን ቀይሬ ነው የሚሄደው ይችን በሆኑ እንትን ይዤ ከማስታወቂያ በኋላ ለብቻ በቦርሳ ይዣት ነው የሚሄደው እና ይዛኔ ሰው ቃ ደግስ ለው አይደለም ነው አይደለም ምናምን እያለ ይሄዳል። የለብሽ ካገኘ ግን በቃ በሰላም ትባላለህ፣ ፎቶ ትነሳለህ፣ ወደዚያ ትሄዳለህ፣ ወደዚህ እንደዚህ አይነት ነገር ስለሆኑ እንዲያው በመሀልም ኢንተርቪውን ያላየ ሰው አለ መሰለኝ እንደው ግን ስምህ ነው እንደው ግን እውነት እንደዛ ምናምን ይሏል የምራቸው ነው። ግን ደግሞ ከዚያ ውጭ የሆኑ ሰዎች ኖርማል ደና የሆኑ የሚያውቁ ሰዎች ደግሞ ሰላም እያሉ እየተጫወቱ ሚሄድበት ሁኔታ አለ። በቃ በጣም ይገርማል። በተለይ ዚህ ወደ መሀል ስትሄድ አሪፍ ነው። እዚያ ስትሄድ እንደው ግን ስለው ምናምን ምናምን ይልሃል። እነዚ ነገሮች አሉ። ታክሲ ላይ የምትሰልፍ አንድ ቀን እንደዚህ እንደው ግን ስለው አይበርም

ቲክቶክ ቲክቶክር እንደመሆንህ መጠን ምን እንጠብቅ ከአንተ? እኔም ወደፊት እመጣለሁ። አክተር እሆናለሁ፣ ተዋናኝ እሆናለሁ፣ ኤዲተር እሆናለሁ። ኖርማል እንደናንተ አይነት አሁን ምሽቱ ጋር ትኖር ያለው ምናምን ብለኛል። እንደናንተ አይነት ኤዲተር መሆን እፈልጋለሁ። ኖርማል የቪዲዮዎችን መስራት እችላለሁ፣ ተዋናኝ መሆን እችላለሁ፣ መሆንም አለብኝ እያስባለሁ እንደዚህ አይነት ወደዚህ አመጣለሁ። ዘፋኝ መሆን እፈልጋለሁ፣ ዘፈን አወጣለሁ እና ያው ከሆንክ ዘንድ ያለውን ሪሶርስ ያለውን ማቴሪያል መጠቀም ነው። እኔ አሁን ምልህ ሰው ስልክ የለን ምናምናም ይልል እኔ ባለው ቴክኖች ቴክኖ ስልክ ነው ይጠቀማል በቴክኖ ስልክ ነው እንደዚህ የገሰልኩት። ምልህ ያለህን ማቴሪያል የሪሶርስ በአግባቡ ሞብላይዝ ማድረግ ነው ትልቁ ነገር። ያችን ቴክኖ ስልክ እንጨት ላይ ሰቅዬ የራሷ እንድትቀርሰው ማድረግ ቬንትሌተር እግር ላይ ሰቅዬ የተጠቀምኩ ሰው ነው። እና ቻሌንጆች አሉ፣ ግን ቻሌንጆች ወደኋላ የሚያስቀሩ አይደለም። ስልክ የለኝም ምናምናምን ከሚል የመነጨ ሰው ሊኖሩ አይገባም። አሁንም መስራት መቻል አለበት፣ ሰው መታወቅ መቻል አለበት፣ መጠቀም መቻል አለበት። ጥቅሙ አላለበት። በነገራችን ወደ ሪሶርስ ካልቀየርከው የምትይዘው ሀብት ያንዳንዱ ነገር እጅ ላይ ሀብት። እኔ እንዳልኩ ሙዚቃ ወጣለው ይመርም አይመርም ይቀበለውም አይቀበለውም በፍራቻ አልቀርም። የራሴ ግጥም አውጥቼ ገጣሚ ነ ብያለው፣ እገጥማለሁ የመጣሁበት ሁኔታ ነች። ግጥም በራሴ ምነባንቦችን ጽፍ ነበር በፊት ተማሪ እያለሁ በጣም አስቤባቸው ምናምን ከእኔ ካረጫቸው ምናምን ቀለሞቹን እኔ የማዘጋጃቸው ምክሮች እነሱ ነግሮች ስላሉ በእነሱ በቃ እንደ ማንኛውም ሰው ዘፈን አወጣለሁ በቅርብ ቀን። ስለዚህ ክሊፑን ልሰራልህ በጣም ፍቃደኛ ነኝ። ክሊፑን ኤዲቲንጉን ልሰራልህ ፍቃደኛ ነኝ ደስ እያለኝ የምሬ ነው። ስለዚህ ልክ ሁለት መቶ ሺህ ስትገባ አንድ ስራ ይለቀቃል ያንተ እስኪ እንለቃለን። ያው እንግዲህ ምልህ ይሁን ደስ ይለኛል። በቃ የባህላዊ ሙዚቃ አድናቂ ነኝ። በዋናነት ባህላዊ ደስ ይለኛል። የሆነ ሰርግ ላይ ወይ ደግሞ ጠላ ቤት ሄደ ወይ የሆነ እንደዚህ አይነት ነገሮች የሆነ ይመስጡኛል። የሰው ፍላጎት የተለይ ነው እና በባህላዊ ሙዚቃ ተችላል። ስለዚህ በዚህ አጋጣሚ ግጥምና ዜማ እንደጨረስክ ነግረህኛል። ሙዚቃ አሬንጅመንቱ ላይ ቅንብሩ ላይ ሰው እንዲሳተፍ የምትጋብዘው ሰው ካለ እስኪ በዚህ አጋጣሚ ጋብዝ። ያው ሙዚቃ አሬንጅ የሚያደርጉ ሰዎች ቢያግዙ ደስ ይለኛል። የክላሲካሉን የተለያዩ ነገሮችን የሚሰሩ ሰዎች ያስፈልጋል። ሌሎቹን እኔ ጋ ያሉ ናቸው። ኤዲተር አንት አለ የእኔም አለሁኝ ያው ኖርማል ኤክስፐርት ስለሚጠይቅ እዚህ ጋ ኤዲተር አለን። ታላቅ ሸው እንግዲህ ሙሉ ሌላ ክሊፑን ከቻለ አሬንጅመንቱን ነው አሬንጅመንቱን ደግሞ ሌላ የተወሰኑ ሰዎች አሉ፣ ያን የማውቃቸው የጠየኳቸውም ሰዎች አሉ እነሱ ያግዙናል። ሌሎቻችሁም እኛ እንሰራለን የምትሉ የምታግዙ ሰዎችም ካላችሁ በዚህ መንገድ እንድንሰራ እንድታግዙ ማለት እንፈልጋለሁ። እንግዲህ ያው በካሜራ በኩል ያው ተዘጋጅቷል። ታላቅ ሰው እንግዲህ ሙሉ ስራ ይሰራል። እናመሰግናለን። ግን ያው እንትኖች አሉ ማሲንቆ ነገሩ ይሄ ምንድነው፣ የሙዚቃ መሳሪያዎችን አሬንጅመንቱን እነሱን ደግሞ እንግዲህ ያው እንፈልጋለን ገና ያወሯቸው ሰዎችም አሉ። እነሱ ጋር በመሆን ለመጀመሪያም እስከሆነ ድረስ በአሪፍ መንገድ ብቅ እንላለን። በደንብ እናየዋለን። ጊዜ ሳንወስድ ያን ያህል የኖርማል እንትን የጠበቀም ሳይሆን ብቻላ አደለ። ተወዛዋዦችን መረጠን መረጥ መረጥ አድርገን በባህል እስክስታ የሚመጡ ሰዎችን ይዤ ብቅ እላለሁ በቅርቡ ብዬ አስባለሁ። እና ሙዚቃ አሬንጅ የምታደርጉ ሰዎች እሱን ማድረግ ስለማልችል ከማቴሪያል ጋር የተያያዘ ስለሆነ እናንተ እንድትተባበሩኝ ነው። ያወራችሁኝም ሰው አላችሁ። እናንተ ጋም ቢሆን መጥቼ እንሰራዋለን ብዬ አስባለሁ። ታላቅ ሸውንም በዚሁ አመሰግን ወዳለው። በቪዲዮ እና በካሜራ በኩል ስለምትተባበር በኤዲቲንጉም እንደዚሁ ላንተ ሰጥቻለሁ። አብረን እንሰራለን ብዬ አስባለሁ። በጣም ደስ ይለኛል። እድሜ ስለሰጠኝ በጣም አመሰግነው። በርጃ ንግስ

የምትሰራቸው ስራዎች በራስ ሙዚቃዎች የታጀቡ እንደሚሆን ተስፋ አደርጋለሁ። እግዚአብሔር ይርዳል። አዎ፣ አመሰግናለሁ። እኔም እግዚአብሔር የሚያግዘን ይርዳል፣ ይፍቀድልን፣ ይሳካልን ብዬ አስባለሁ። ስለዚህ ምንም ነገር በልምምድ ስለሚመጣ ወደ ኋላ እንዳትል ከጎንህ ነኝ። በጣም ደስ ብሎኛል። ጊ እኔ እንደውም ልምምዱም አያስፈልግም ብዬ አስባለሁ። አሁን ምልህ ሰው የሚፈልገው ማህበራዊ ሚዲያ ላይ የሚፈልገው የግድ የአማረ ዘፋኝ ሆነህም ሳይሆን ልክ እያንቧረቅክም ቢሆን ዝም ብለህ ዘፈኑ መልቀቅ ትችላለህ። ምልህ እይታው ነው ሁኔታዎች ናቸው ይታይል ይችላል። የግዳውን ድምፄን ሞርጄ ወይ አይዶል ተወዳደር ምናምን፣ ይሄ ቶኑ ከፍ ዝቅ ሲል ምናምን፣ እሱን አይደለም። እያንቧረኩ ቢሆን የሆነ ቦታ ላይ ሆኜ ዘፈኑ መልቀቅ እችላለሁ። ሰው የሚረዳው ወይ ግጥሙ ወይ ሌላም ሰው አሸሽሎ የሚዘፍኑ ሰው ሊሆን ስለሚችል ብዙ ጊዜ ዘፈኑ ትሻሻለ የሚሻሻሉት አንደኛ ከተዋናኞች ሁኔታ ጋር ወይ ደግሞ ከነበር ወይ ከዜማው ጋር ስለሚሆን ብቻ ግን ያለኝን ነገር ባለው ድምፅ መሞከር ነው። ባለው በግርድፉ ማለት ነው። በግርድፉ ታስገባለህ። ከደቀቀ ይደቃል፣ ካልደቀቀ ደግሞ እንደገና ይፈጫል ማለት ነው። እንደዚህ አይነት ስለሆነ ባለው ነው። እኔ ልምምዱን ባይኖር ሁኔታዎችን ብቻ አለ አይደለ። ሰው እንደዚህ ኖርማል። በነገራችን ላይ ወደ ማህበራዊ ሚዲያ ስትመጣ ወይ ልባን ጥልጣይ መሆን አለበት የለየለት በጣም ታዋቂ ማለት በጣም አሪፍ ድምፅ ያለ መሆን አለበት ወይ ደግሞ በጣም የወረድ ምንም በቃ አለ አይደለ፣ ያንን ስትለው የኛውን አይነት ነገር መሆን አለበት። ውጭ ላይ አሁን በአስቀያሚ ሁሉ አይዶል አለ አለ አስቀያሚ አይዶል አለ፣ ግን ይታያል። ብዙ እንትን ያለው ሰው እንትን ያን ያህል ባያስቀይምም፣ የእኛ ስራ ግን እናስቀይም። የዜማ ደራሲ አይደለም ግን ዜማውን በራሴ ግጥሙን በራሴ ነው የሚሆነው። እና ያው ጠብቁን በቅርብ ቀን ብያለሁ። እና በጣም አመሰግናለሁ። አንተ ንስላል፣ እኔም አመሰግናለሁ። በጣም አሪፍ። በዚህ አጋጣሚ ልጅ ቲክቶክ አዋርድ የሚባል ነገር አለ፣ ለሁለተኛ ጊዜ የተዘጋጀ ከዚህ በኋላም ቀጣይነት ይኖረዋል፣ ለሶስተኛ ጊዜም መዘጋጀቱ አይቀርም እና እዛ ላይ ምን እንጠብቅ? የመሳተፍ ሀሳብ አለ ሆይ? እስኪ ስለ እሱስ ብትነግረን። ስለ ቲክቶክ አዋርድ በጣም አሪፍ አሪፍ ጥያቄ ነው። እንግዲህ ቲክቶክ አዋርድ እኔም አይቻቸዋለሁ፣ ግን ምርጫ ነው። ቲክቶክ በዋናነት ምርጫ ነው፣ ግን ኮሚቴው ከመረጠ እና መራጮችን ከመረጡ ነው የምታሸንፈው። በሌላ ሰው ላይ የተንጠለጠለ ነው። ይህን በሌላ ሰው የተንጠለጠለ ሀሳብ ግን ወደ ራስ የመውሰድ ነገር ስራ እሰራለሁ ምልህ፣ እይታዎች ውስጥ መግባት አለብኝ፣ ጥሩ ስራዎችን መስራት አለብኝ። ልክ እንዳልኩ በተዘዋዋሪ ነው የምታገኘው። እሳተፋለሁ ስላልክ አትሳተፍ አልሳተፍም ስላልክም ትሳተፋለ። የሰዎቹ ሁኔታ ነው። አሁን እዚህ ፎሎ አድርጎ እዚ ያበቃኝ ማህበረሰብ ከደገፈኝ ወደ ምርጫ እንድገባ ካደረገኝ ማልገባበት ምክንያት ማለሸንፍበት ምክንያት። እኔ ግን ከስራዎች ወደኋላ ኋላ አልልም። ስራዎችን እሰራለሁ። ልክ እንዳሁኑ ሌት ያሉ ኤዲቲንጎችን በመጠቀም ሳቢ፣ ማራኪ፣ አዝናኝ የሆኑ ነገሮችን እሰራለሁ። በመጣውበት ኮንቴንት በሱ በኩል አጠናክር እቀጥላለሁ። የማሸነፍ ያለማሸነፉ ጉዳይ ግን የኔ ሳይሆን የመራጩ ነው። ለሱ እሰጣለሁ። እኔ ግን ስራዎቹን እቀጥላለሁ በእኔ በኩል በእኔ ከኔ የሚጠበቀውን ነገር አድርጋለሁ። እዚህ ያደረሰ ህዝብ ደግሞ ያው ይመርጠኛል አሸንፋለሁ ብዬ ተስፋ አደርጋለሁ። ያው ቅድ እስከሆነ ድረስ እቅዱን እቀላቀላለሁ። የሚመረጠው ኮሚቴ እስከ መረጠ ድረስ በዚህ አሳተፋለሁ፣ እሄድበታለሁ፣ ማጠናከር ይቀጥላለሁ። አንተም ከጎኔ ነህ፣ ሌሎችም ሰዎች ስላሉ ስራዎቹን እየሰራ እንቀጥላለን። እናሸንፋለን አሸንፋለሁ ብዬ አስባለሁ። እቅድ ነው፣ እቅዱ ይሳካልኛል ብዬ አስባለሁ። በጣም አሪፍ። ስለዚህ ቲክቶክ አዋርድ ላይ መሳተፍም ትፈልጋለህ? እርግጠኛ ነኝ ደግሞ ታሸንፋለህ የሚል ግምት አለኝ። ከወዲሁ እንጠብቃለን። እስኪ ያድርሰን ለዛ፣ እዛ ያድርሰን። ስራዎቹን እንዳልኩ ሌላ ሁለተኛ ወገን ስለምጠብቅ እዚህ መራጩንም መልማይ ኮሚቴውንም መራጩንም ስለምጠብቅ ያው እንግዲህ ለእነሱ አደራ እሰጣለሁ። በእኔ በኩል ያሉ ስራዎችን ግን አጠናክሬ እቀጥላለሁ ማለት ነው። ግስ ያሉ አሁን የመጨረሻውን ጥያቄ እጠይቃለሁ። በመጨረሻም ወደ ዋናው ጥያቄ ልግባ። እስኪ ግሴ ዛሬ ላይ እዚህ ለመድረሱ አስተዋጽኦ ያደረጉለትን የሰው አይነቶች እንዲያመሰግን እድሉን አመቻቸቻለሁና አባክህ እስኪ አመስግናቸው። ካልኬ ዘንድ እንግዲህ በመጀመሪያ ምንጊዜም ሰው ያስባል እግዚአብሔር ይፈጽምልሃል ነው። እዚህ ላደረሰኝ ሰው ጋር እንድደርስ ስላደረገኝ ፈጣሪ እግዚአብሔር ይመስገን። እሱን ማመስገን እፈልጋለሁ። ያው ምስጋና ነው የሚገባው። ከምስጋና ውጭ የምታደርግለት ነገር የለም ምስጋና ነው። እግዚአብሔር ይመስገን እዚህ ላበቃ። ለእናቱ ለድንግል ማርያም ክብር ይገባል ብዬ አስባለሁ። ክብር ይግባቸው። በሁለተኛ ላመሰግናቸው የምፈልገው በዚህ ቲክቶክ ወደዚህ ስመጣ ትልቁ ሚና የተጫወቱ ልጅ ሰዎች አሉ። እነዚህም ሰዎች ለምሳሌ ተሸዋል ብዙ አየው ይባላል መምህር ነው። አንዳንድ ሰዎች ቲክቶክ አብረን ስራ ስትላቸው ፕራይቬሲያቸውን ስለማይፈቀድ ወይ ደግሞ በቲክቶክ አየኑ ምናምን መባልን ስለማይፈልጉ አያካተቱም። እሱ ግን ምንም ሳይፈራ ምንም ስለ ፕራይቬሲ ስለራሱ እንትን ሳይጨነቅ ከኔ ጋር አንተን ደግሞ ይነግረኛል። አንተ እኮ ትልቅ ቦታ ትደርሳለህ የምር ይለኛል። አንተ እኮ ትልቅ ቦታ ታዋቂ ትሆናለህ፣ ተጫዋች ነህ፣ በኮሜዲ በተለያዩ ነገሮች መግባት ትችላለህ ይለኛል፣ ፍንጭ ይሰጠኛል እሱ ራሱ እና ተሸል ብዙ በጣም ላመሰግነው ወዳለው ምስጋና ይድረስ ማለት እፈልጋለሁ። ሙሉ ሰው ቢራራ ይባላል ማቴሪያል ጭምር በማዘጋጀት ስልክ ልስት በየትኛው መንገድ ላግዝ ብሎ የመጣ ልጅ ነው። ሙሉ ሰው ቢራራ ብዙ መስዋዕትነት የከፈለ ልጅ ነው። እዚህ እንድመጣ መደላደል በፌስቡክ በተለያዩ መንገድም አብሮ ሙስ ያደረግ የነበረ ሙሉ ሰው ቢራራ ወዳሃለው፣ አከብረሃለው፣ ያኑርልኝ። ከዚያም በቃሉ ተሜ የሚባል አለ። በቃሉ ተሜ የመጀመሪያ ቪዲዮዎችን አብረን የቀረጽ ነው ልጅ የመጀመሪያ የመጀመሪያ የለቀቀቱ ቪዲዮ ገና በፊት ቲቶ ሲጀምር በባዶ ዝም ብሎ ነበር የነበረው እና የመጀመሪያውን ቪዲዮ የቀረጽኩት ከእሱ እያለ ነው። እና እሱን ላመሰግነው እወዳለሁ። የመጀመሪያ ብር ከፋች ነው እሱም። ከዛ በኋላ ያሉት አብሮ ሂደቱን እያዩ የተከተሉ ሰዎች ናቸው። ከዚያ ምንቀጠልም ተስፋውን ግዛት የሚባል አለ። ተስፋውን ግዛት መምህር ነው። እሱ ናስራ በማለት ካሜራ ይዞ አብሮ በመከተል ወደዚህ አይመረብ እንደዚህ አዞሮ ልክ አንግል ምናምን እንደሚቀየር ወደዚህ ወደ ምንም እንትን አይልም። በቃ ስራ ጨረስክ በቃ ስትለው የሚሄድ ሰው ነው። ተስፋውን ግዛትም ጓደኛዬ ነው። እዛም ስራ ቦታ ሶማሌ ለአምስት ለስድስት ዓመት አካባቢ አራት ነው አምስት ከ2011 ጀምረን አብረን ኖረናል እና ላመሰግነው ወዳለው እሱ ነው። የእንተንም መኪናውን ሰጥቶ አብረ እንድንሰራ አድርጎኛል። እዚያ የባጃጅ ባጃጅ መኪናዎቹን ሰለሞን የሚባል መምህር አለ። እሱ ባጃጁን ይዞ በባጃጁ ላይ እንዲሰራ ፈቅዶ አብሮ አበረታት ደግፍለን የብቻ ብሎ ወዳጅ ሞርቶ የመጣ ነው። እሱን በዚሁ መንገድ ላመሰግን እወዳለሁ። አብሮ ያበረታታኝ ሰው ነው። እሱን ማመስገን እንፈልጋለሁ። ከዚያም አልፎ ትርፎ አገባም እንደ ግባ ብታብታብታብ ላድርግልህ ምን ላድርግልህ ሲጨነቅ የነበረ አማኑኤል ወንድሙ ይባላል። ለዚው መምህር ነው። እሱም ይመሸው እሱ ነው በጣም አሬ ስንት ላይ ባለው ያዘው ለቀቀው ምን ላድርግልህ ይላል እና እሱም ቢሆን ጉጉት የነበረው ልጅ ነው። አብሮ ሰርቶኛል። እንደውም አብሮ ካሜራ እየቀረጸ አብሮ ያዘ ነው። የመጀመሪያ ከሱ ጋር የሰሯቸው ቪዲዮዎችም አሉ። አንድ የእንትን መንገዱን ሳቋርጥ የዜብራ መንገዱ ልክ እንደዚህ ብዬዜ እንት ማመስ ያለ ያባት ቪዲዮ ነበረች እና አሪፍ ታይታለች። እሷ በወቅቱ በዚያ በሚመጥነ ሰዓት በጊዜው ጥሩ ነበረች እና ያንን ያደረገ ሰው ነው። ሰው ወደፊት ሲመጣ ከኋላ ብዙ ብዙ መደላደሎች የፈጠሩ ብዙ ምንጣፍ የሆኑ ሰዎች አሉ። በመጨረሻ መምህር ኃይለማርያም አሰፋ መምህር ኃይለማርያም አሰፋ አካዳሚካሊም ስፒሪቹዋሊም ጂነስ የሆነ ሰው ነው። የአዲስ ኪዳን መምህር ነው። በዚያው በቅድስት ማርያም በቀብሪ ዳህር ደብረ መድኃኒት ቅድስት ማርያም ቤተ ክርስቲያን የአዲስ ኪዳን መምህር ነው። እንደገናም ደግሞ የኢንጂነሪንግ ምሩቅ ነው። መምህር ነው። ሁለቱንም አካቶ የያዘ ሰው ነው እና ቄስ ነው በዛ ላይ እና ይደግፈኛል ማንንም ብለህ እንዳትመለስ ስራ ስራ ነው። ማንንም አትጋ ማንም ላይ አትድረስ። ስርሃን ስራ ቀጥብ ለስራ ብሎ ያበረታታኝ የደገፍከኝ መምህር ኃይለ ማርያም ምስጋና ይገባሃል። አመሰግናለሁ። እዚህ እንድደርስ አግዘኛል። ከጎኔ የሆነ ደግፈኛል። ሃይማኖታዊ ምክሮቹን ሰጠኛል፣ ደግፈኛል። ላመሰግነው ወደ መምህራችን ነው የቤተ ክርስቲያናችን መምህር ነው እና እሱንም ላመሰግን ወዳለው እነዚህ ሰዎቹ ላይ ሁኜ ነው እዚህ እንደደርስ ዛሬ እዚህ እንዲደርስ ያደረጉ ሰዎች ናቸው እና አመሰግናቸዋለሁ። እንዳልኩት ቲክቶክ ላይ እዚህ እንድመጣ ያደረጉ ሰዎች እንዲህ ናቸው። መጨረሻ ላይ ደግሞ ወደዚህ ወደ አዲስ አበባ እንድመጣ ለኢንተርቪው የጋበዙኝ ሰዎች የግሬስ ፕሮፐርቲ ኃላፊ አቶ ፍቃዱ ይኸው አመሰግናለሁ። ከጎኔ ነህ። አሁን በነገራችን ላይ ስቱዲዮ ፈቅዶ የእነሱን ስቱዲዮ ለብቻ ከፈለክ ለብቻ ከፍዬ ልስጥህ፣ ከፈለክ አብረህ እንደፈለክ ብሎ ቢሮውን የፈቀደ ሰው ነው። የግሬስ ፕሮፐርቲ ኃላፊ ነው አቶ ፍቃዱ። እና እሱንም አመስግን እፈልጋለሁ። ክብርልኝ፣ ይኸው አብሮኝ ነው አሁንም። እንዴት ነህ? ምን ላይ ድረስ እንዴት ነው? ሁሌ ጊዜ ይደውልልኝ እሄዳለሁ እሱ ጋርም። እና እንደ ወንድም እንደ ጓደኛ ሆነህ ትርኢት ስለምታደርገኝ በጣም አመሰግንሃለሁ። እዚህ አዲስ አበባ ያለው ነው። ሌላው ቤተሰብ ነው። ቤተሰብም ቤተሰብም ላመሰግን ወዳለው እህት ያሉ ወንድም አለኝ። እዚህ እነሱ ጋር ነኝ ያለው። አሰፋ እምሬም የሚባል አለ እዚሁ አዲስ አበባ። በቃ የት ነህ ነው እኔ ጋር ካልሆንክ የት ነህ ነው በቃ በሰዓት ይደውላል። በሰዓት ገባሁ ይወጣል። የት ነህ ከዛሬ ከማን ጋር ነህ እያለ ከበፊትም ከትምህርት ጀምሮ ሲያግዘኝ የነበረ ነው አሰፋ ምሬ። በእኔ ሚዲያ ሌላ ጊዜ ላመሰግን የሚገባ እንግዲህ ላድርገ የሚገባ ሰው ነው አሰፋ ምሬ እና አሰፋ ምሬንም በዚሁ ላመሰግን ወዳለሁ። ከነ ባለቤቱ በቃ ያላቸው እንክብካቤ፣ ያላቸው ትኩረት እኔ በጣም የወንድም ያክል እርግጥ ወንድም ነው ግን ደግሞ አይደለ ወንድም ሆኖ ከወንድም የሚለይብህ አይነት ነገር ሰው ስለሆነ እዚሁ አዲስ አበባ ላይ ነው ያለ እዚሁ እና እነሱን ማመስገን እፈልጋለሁ። ክበሩልኝ፣ እዚህ እንድደርስ አድርጋችሁኛል። በስም ያልጠረዋችሁ ግን ብዙ ማስተዋጽኦ ያደረጋችሁም እንዲሁም ክበሩልኝ፣ ላመሰግናችሁ ወዳለው ሁሉንም ሰው መጥራት ስለማይቻል ጊዜም ስለማይኖር ስለሆነ ቤተሰብንም እንደዚሁ ወይም ቤተሰቦች ያላነሳውም ያው ቲክቶክ ላይ እንደምሰራ ያውቃሉ። መጥፎ እንዳሰራ ማህበረሰብ የሚነቅፍ ነገር እንዳሰራ እያለ አባቴም እናቴም የሚደውሉ ስለሚያወሩ እነሱን ማመስገን እፈልጋለሁ። ልጄ ከማህበረሰቡ ያሳደግነኛነ በትምህርት ላይ ያው ራስ እንትን ትላለህ ብለን አናስብም፣ ትወጣለህ ብለን አናስብም። ግን እንደዚህ አይነት ነገሮችን እንዳሰራ ብለው ለሚደውሉ ቤተሰቤ እናትን አባቴም በመጨረሻ ማመስገን እፈልጋለሁ። ይረዱታል በቃ ከዚያ እንዳትወጣ ነው ውብሸት ከዚህ ሊወጣ አይችልም፣ እንደዚህ ሊያደርግ አይችልም ብለው ያንንም በዚሁ ቤተሰቤን ማመስገን እንፈልጋለሁ ማለት ነው። ከዚያ በተጨማሪ ደግሞ በተቃራኒ ሲሰድሩኝ የነበራችሁ ወይ ደግሞ ኮሜንት ሲጽፉ የነበራችሁ እንድበረታ ስላደረጋችሁኝ ለእናንተን በመጨረሻ አመሰግናችኋለሁ። ክብር ይግባችሁ። እናንተ ባትጽፉ እናንተ ላይክ ባታደርጉ፣ በነገራችን ላይ ፎሎ አድርጋችሁ ነው ስትሳደፉች ነበር ስጽፉ የነበራችሁ እና እንድበረታ አድርጋችሁኛል። እናንተም ምስጋና ይገባችኋል። አመሰግናችሁ እወዳለሁ። ከዚያ በተጨማሪ በዚህ ውስጥም ያስቀየምኩት ሰው ካለም አለብኝ አላስብም ላስብም ያስቀየምኩት ሰው ካለም በዚሁም ይቅርታ ማለት እፈልጋለሁ። ያው ሰው በምትሰራው ስራ ቅር የሚሰኝ ሊኖር ይችላል። ግን ደግሞ ያው ቅር አትሰኙ፣ አበረታቱ፣ ደግፉ። ይሄ ነው ልለው የሚችለው ነገር። ቅር አትሰኙ። ቅር አላሰኝም ብዬ አስባለሁና ተመስገኑ፣ አመሰግናቸዋለሁ ብዬ አስባለሁ። ማለት ተመስገኑ፣ ምስጋናዬን አቀርባለሁ ለእናንተ። እግዚአብሔር ይስጥልኝ። አንተንም በዚሁ ላይ አመሰግን እወዳለሁ። ታላቅ ሾው እንግዲህ እኔንም እንግዳ አድርገህ ቀን ተቀን ደውለህ አክብረህ አለሁበት ድረስ መጠህ መኪና ይዘህ መጠህ ተንከባክ በዚህ ለዚህ ሚዲያ ስላበቃህ እጅግ እጅግ ከልብ አመሰግናለሁ። አብረንም እንድትሰራ ቃል ስለገባህልኝ ላመሰግንህ እወዳለሁ። እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ እንግዳዬ የሆነ ስለመጣ እጅግ በጣም አድርጌ ነው የማመሰግነው። እንግዳ አድርገህ ስለጠራኸኝ፣ አብረን ስለምንሰራም በጣም እጅግ በጣም ነው የማመሰግነው። እጅግ አድርጌ ነው የማመሰግነው። አመሰግናለሁ። ቤተሰብም ሰብስክራይብ አድርጉ፣ ላይክ አድርጉ። በጣም አሪፍ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩን። እናመሰግናለን።